እንዴት ነው ታስቢው? እኔ አላውቅም። እንግዲህ እኔ ማንን ማመን እንዳለብኝ ግራ እየገባኝ ነው። ግን አንቺ በዳኒ በኩል እንደዚህ አይነት ስሜት፣ አንድ ቀን ግን ያው ሁሉም ነገር ያልፋል። ገባሽ አይደል? ጽጌ፣ እኔ የማይሆን ሪሌሽንሽፕ ውስጥ መግባት ገብደኛል ዳኒ እንዳይታሰር ብዬ። ገባሽ ጽጌ? ትናትናም ስት አትልገቢ ይሄን ነገር እኔ ሲጀመር ዳኒን፣ ይኸውልሽ፣ ሲጀመር አንቺ ከስማቸውን አልጠርሳቸው ሁለቱም ከነሱ ጋር ሆነሽ ዳኒ እንዲፈታ ነው ያልፈልጋል። ወንድነቱን እኮ አሳየ። ገባ ልጁ ታሰረ፣ በቃ ግን መሄድ እና ለታ ይግ ግዴታልሽ ነው አንቺ አታፍሪም። ማየት በጣም ከበደኝ። ማን ዳኒ ማየት ማለት

ልጁ የሚፈልገው የራሱ ነገሮች አሉ። ማለት ማየት የሚፈልገው ሰው እስፔሻሊ አሁን አንቺን ማየትና ኤፍሱን ማየትና እኔን ማየት በጣም ድነት አልወዳል። አሁን የኮሱ ዛሬመዳሽ ቀርች ይኮናል እኮ መልሽልኛ ምን እኔ በቃ እሱ ማስፈታት እየቻልኩኝ አለመሄዴ ነብሩኛል ሲጀመር ማለት ነው ትናንትና አምጣሽኝ ነበር። እግዚአብሔር ዳኒ ነው እንዴ ሌላ ሰው ነው እያወራሽ ያለሽው? አልገባኝም። እኔ ምን ላድርግ ታዲያ እሱን ማስፈታት ኑሮብኝ አለ ማስፈታት ይልክ ስላልሆነ፣ አይ ትናንትና እራሱ ልክ አላየሁሽም። ከዚህ ልጅ ጋር ነው የምልህ ነገር የለኝም ነው ምንም ነገር የለኝም። እግዚአብሔር እንደ እኔ ምንም ነገር የለኝም፣ እንዲኖረኝም አልፈልግም። ጭራ ነው ምክንያት አታውቂ። እግዚአብሔርም ደስ ያላለኝ ነገር አለ

ጉድጓድ ገብቶ ያስፈታሽ ነበረ። እኔ እንድታስፈችው ነገር ሆነች። አንድ ቀን ነው አይደል? ለምን ሰላሳ ደቂቃ የተሰራው ያለ ጥፋቱ? ምን መጀመሪያ ነገሩ እውነት ቢሆን እኮ በጣም ምን ችግር የለው። እኔ እናት፣ እዚህ ጋር ነገር የለም። ፍላጎትሽን አከብራለሁ። መጠየቅ ካልፈለግሽ የሚያስገድድሽ ሰው የለም።

ኦኬ፣ መፈታቴ ደግሞ ጭራሽ አልፈለግሽው ነበር አይደል? ኖ፣ አይደለም። ኖ፣ መፈታቴ አልፈለግሽው ነበር። አንቺ ተሯርጠሽ ዋስ አምጥተሽ እንደማስወጣ ሌላ ሰው ነው ነው ተሯርጦ ዋስ የሚያስወጣኝ? ተመልሽልኝ እኔ መታሰር

እንዴት ነው መፈታቴ ነው። አነግሪያት ገባሻ? አትንገሪያት። አይደለም አይመለከተኝም። ሜሪ ባንድ ምንም ነው። ሰፕራይዝ ብትሆነ በመታሰሪ የተፈጸመው መፈታት አሁን እኔ ነው። አንቺ ግን ቆመሽ እኔን ታያለሽ። ኢየሱስ ስም ማታለሽ። አንቺ ነበር ገባሻ?

ስነ ስርዓት ይኑርዳል። ተረዳ መጀመሪያ ሰው አንተ እንደዚህ ለመናገር አቁሟለህ። ደስ ይበልሽ። አንተ እኔ ድጋሚ ስር ቤት መግባት አይቀርም

በጣም ብዙ ነገር ለማድረግ ሞክራለች። ምን ብዬሻለሁ፣ አንድ ነገር ብታደረጊ ደዳኒ የሞተው የዛኔ ነው ብዬሻለሁ። እኔ በምንም አይነት ሁኔታ ሌላ ነገር አርጋ ልታስፈታል እንዳታስብ፣ ዘላለም ታስር ይቀራለሁ ብሎ ነበር። መጥቼም ከልጁ ጋር ስጠላ የነበረው እንደዚያ ትናንትና ለዛ ነው ተደማመጠ። አልገባኝ ምን ሆናችሁ ከመታሰሪ በለ እንደ ጉዴታ ቀልሽ መጥቼ ያላየው ነገሮች ስለሚባባሱ ነው። ሀይላም ጋ ያለው ነገር በጣም ከባድ ስለሆነ ሀይላም ሀይላም ሀይላም ዋና ምንድነው ሀይላም ማይላ ማለት ማለት ነው። ባይዘው በተጠየቀበት መልኩ ተጠየቀ። በስነስርዓት በዋስ ነው የወጣው። እኔ እኮ እስቲ አንዱን ያሳይ ሜዲያ እሱ እስኪ በጣም እዚህ አይደለም

የትኛውን ችግር ውስጥ ብገባ ደርሳ የምታድነኝ ብ ማሰብ አንቺ ነበረ፣ ገባሽ በየትኛውም ሁኔታ ላይ ቀርበሽ እንድትገኝ የሚፈልገው አንቺ ነበረ። ግን አንቺ ያን አላደረግሽም። አንቺ ለእኔ ከማድረግ በላይ ማለት ነው። ከእሱ ጋር ሸሽ ገዳዊ ማለት ለእሱ መቼም አይገባህም። ለአንተ የተደረገ ያለ ነገር መቼም አይገባህም። ሲቆይ ሁሉም ነገር ይገባል። የእኔ መጥፎነትና የኔ ጥሩነት መቼ እንደሆነ ይገባሃል። አይገባኝ። መቼም ገባሻል። አንቺ ሰዎች በምፈልጊያቸው ወይም ደግሞ አንቺ ሰው ባስፈለገች ሰዓት ላይ እኔ እንዳለው አስበህ። አንቺ ግን እኔ መቼም ቢሆን እንደማደርሽ ያቃል። እኔ ግን እናንተ ማላይ እያሹፋችሁ እንደሆነ አልገባኝም። ሁለት ሽም አንተም እሷ ማላ እያሹፋችሁ እንደሆነ

ምን አደረግሽ? ምን አላደረግሽም። ንገሪኝ፣ ምን አደረግሽ? ክሱ ነበር ክሱ ለምን ገባሽ። እኔ እኮ አንቺ ማሃላችን መኖራችን ደስ ብሎ አንቺ ማሃላችን መኖራችን ተሰር ድረስ በላይ ለ ብዙ የማታውቀው ነገር አለ እንድታውቀውም ስጀምር ደግሞ አልፈልግም ማንም ሰው እንዳይጨበጭብልኝ አይደለም ምንም ነገር የማደርገው ምን የሚያስጨበጭብ ነገር አሰራሽ ገባሽ አይደል የሚያስጨበጭብ ነገር አሰራሽ ቢያንስ እንኳን መምጣቴን አይተሽ እንኳን ነገሮችን ቢያንስ ተይው ሌላ ይቅር ቢያንስ ለመፈታት እሷ ነች እንደ ተፈቷን እና ጠይቂው የምትልሽ ሜሪ መጠበቅ አለብሽ እንጂ አንቺ እኔ ለመጠየቅ መፈታትህን አልሰማሁም አንቺ ስማሽው መታሰሪ ነው መተሽ የማልጠየቅሽኝ ምክንያቱም የምትፈልጊው እሱን አንቺ

ከአንቺ በላይ ኤፍሱ ለእኔ ታስብልኛለች ገባሽ አረለ ኤፍሱ ለእኔ ትጨነቅልኛለች መብላት መምጣቴ መሄድ መተኛት እያንዳንዱ ነገር ያስጨንቃታል እስር ቤት መታወራ በዛ መታሰር ቤት የምትጠይቀኝ እሷ ነበረች ገባሽ የታሰርኩበት ለምን ክሱ አላነሳችልህም ታዲያ አንቺ ከህይወታችን ልትወድስ ነው አንቺ ደግሞ ከህይወት ያትወጭ ምንድን ነው የፈለግከው አንተ አሁን ቆይ ዝም በል ምንድን ምንድነው የፈለግከው

ሚጠዋት ስለመጣች ግ አንተ ስላለቀስክና ስሜ ጋይ ስለሆንኩ ሌላ ሰው ውስጡ ምንም ነገር የለም። ማየት አትል። አንተ የምትታመመውን ህመም ለሁለት ነው ምታመመው። ይሄ ነገር ላይገባ ይችላል፣ አትራዳው ይችላል። ይበቃኛል፣ በዚህ ልክ ዛቻ፣ በዚህ ልክ በጣም ይበቃኛል። ሰሚኛለሽ፣ ይበቃኛል። ሰልሜት ውስጥ ነገር አንቻታል። ገባሽ? አረ እኔ ሰሜት ውስጥ ነበር። ገባሽ? ጠያቄ አለ በተባል ቁጥር አንቺ የነበረው ሰው ሊጠይቀኝ ያልፈለግኩም ነበር። አንቺ ብቻ ነበር የፈለግኩት። እንኳን አላስቀደምኩም

ፅጌ አሳልፍኝ እኔ እኔ ማሳሰብ ትችላለሽ ወይም ደግሞ እሱ እኔ ማሳሰብ ይችላል። አንቺ ግን ጫፋችሽን መንካት አይፈልግም። አችሉ ገባሽ። ጫፍሽ አለ ችግር ችግር

ማሚ እየደወለች ዳኒ፣ ሳይሆን እዚህ አውራት በአንተ ስልክ የደወለችው የአንተ ስልክማ መከፈቱ። ስለዚህ ሰላም መሆነ፣ መረጋጋትን ምናምን ሻ ውሰድ፣ ና ቁጭ፣ በቃ ግባና አይ